የኢትዮጵያ መንግስት በኤርትራ ጉዳይ የቀደሙትን ሰባት ዓመታት እንደዚሁም ከሰባት ዓመታት አስቀድመን ከ2010 ዓ ም በፊት የነበረው ምን ይመስል ነበር? ይህ ቪዲዮ ዝርዝር መረጃ ይዘዋል። ይህ ደግሞ ወሬ ፕላስ ነው። ላይክ፣ ሳብስክራይብ እና ሼር በማድረግ ወዳጅነታችንን አጠንክረን ወደ ጉዳያችን ንዝለቅ። የኢትዮጵያ መንግስት በኤርትራ ጉዳይ የሌፍትናል ኮሎኔል መንግስቱ ኃይለማርያምን የይዋጣልን መንገድ ትቶ የአክሊሉ ሀብተወልድን የዲፕሎማሲ መንገድ የያዘ ይመስላል። ያካሄዱ ደግሞ የ2010 እና ቅድመ 2010 የኢትዮጵያ የሰላም ጥረት እና ከኤርትራ ጋር የተደረገን ስኬታማ ዲፕሎማሲ የሚያስታውስ ነው። አንዳንድ በቅርብ የወጡ ምስጢራዊ መረጃዎች የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከኤርትራ ጋር እርቅ ለማውረድ ብሎም ሀገራቸው ለዘመናት የምትፈልገውን የወደብ አማራጭ ለማግኘት ሙከራ ጀማምረው ነበር። ሁኔታዎች በጅምር ሳሉ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆኖ መጋቢት 24 ቀን 2010 ዓ ም የመተዋወቂያ ንግግር አደረጉ አብይ በዚህ ዝነኛ ንግግራቸው የሰላም ጥሪ ካደረጉላቸው አካላት መካከል የኤርትራ መንግስት አንዱ ነበር ከአፍሪካውያን ወንድሞቻችን ጋር በአጠቃላይ ከጎረቤቶቻችን ጋር በተለየ በችግርም በተድላም አብረን እንቆማለን ከኤርትራ መንግስት ጋር ለአመታት ሰፍኖ የቆየው አለመግባባት እንዲያበቃም ከልብ እንፈልጋለን፣ የበኩላችንም እንወጣለን። በጥቅም ብቻ ሳይሆን በደም ለተሳሰሩት የሁለቱ ሀገራት ሕዝቦች የጋራ ጥቅም ሲባል ልዩነቶቻችንን በውይይት ለመፍታት ያለንን ዝግጁነት እየገለጽኩ የኤርትራ መንግስትም ተመሳሳይ አቋም እንዲወስድ በዚሁ አጋጣሚ ጥሬን አቀርባለሁ። እንዲህ ለኤርትራ መንግስት የሰላም ጥያቄ ሲያቀርቡ የተስተዋሉት አብይ ወጣትነታቸውን ከራሱ ከሻቢያ መንግስት ጋር ሲዋጉ የጨረሱ ናቸው። አብይ በአንድ ወቅት ከሸገር ሬዲዮ ጋር ባደረጉት ቃለ ምልልስ እንዲያውም ከኤርትራ መንግስት የተተኮሰ ከባድ መሳሪያ ጓዶቻቸውን በሙሉ ገድሎባቸው እሳቸው ታምር በሚመስል ሁኔታ መትረፋቸውን ተናግረው ነበር። የሆነ ሆኖ ግን በ2010 ዓ ም ክረምት የአዲስ አበባ ልዑክ ወደ አስመራ የአስመራቸው ደግሞ ወደ ኢትዮጵያ እየተጓዘ የሁለቱን የ አንድ አፈር አፈር የሆኑ የሕዝቦች ፍቅር ለማደስ ያገደው ነገር አልነበረም። አቢይ በአዲስ አበባ ሚሊኒየም አዳራሽ በተዘጋጀው ኢሳያስ አፈወርቂ አብርሃን ያስተናገደ ስነ ስርዓት ላይ እሱና እኔ ስንደመር አሰብን በጋራ እንጠቀማለን እስከ ማለትም ደርሰው ነበር። የእኛ የመደመር ስሌት ማባዛትም፣ መቀነስም ማካፈልም አለው። የምናካፍለው ፍቅር፣ በጎ ቃል እበብ ነዋይና እኔና ኢሳያስ ስንደመር የምንካፈለው አሰብ ይሆናል። ኢሳያስም ያንኑ ድባብ ጠብቀው በተመሳሳይ መድረክ ላይ በፍቅር እንደመራለን ሲሉ መደመጣቸው ይታወሳል። ያለፈው በባህላችንና ታሪካዊ ጥልቅ ጥቅሞቻችን አንጻር ጥላቻና ቂም በቀል ውድመት ለመንዛት የተሞከረውን ሴራ አሸንፈን ለልማት፣ ብልጽግናና መረጋጋት በሁሉም መስክና ግንባራት አብረን ልንመርሽ ወደፊት ለመራመድ ቆርጠን ተነስተናል ለረጅም አመታት በአዲስ አበባ ሰማይ ላይ መውለብለቡ ቀርቶ የነበረው ባለግመሉ የኤርትራ ሰንደቅ ዓላማ ሲሰቀል ተነፋፍቆ የነበረው የኢትዮጵያና የኤርትራ ህዝብ ሲቀላቀል የ2010 ዓ ም የክረምት ወራት ተገባደዱ። ጠቅላይ ሚኒስትር አብይ አህመድም አስመራ ሄዱ። በኢሳያስ አፈወርቂ አብርሃም መኖሪያ ቤትም ተስተናገዱ። ዱርፎ በተባለው በአስመራና ምጽዋ መንገድ ላይ ባለው ማራኪ የመሬት መልክዓ ምድር ላይም አብይና ኢሳያስ ተገኝተው በለስ ሲቃመሱ ታዩ። የ2010 ዓ ም መግቢያ ላይ ደግሞ የሁለቱ ሀገራት መሪዎችና ልዑካቸው አሰብ ወርዶ ነበር። ጠቅላይ ሚኒስትር አብይ አህመድ በዚህ አጋጣሚ አሰብን ለኢትዮጵያ ጥቅም ለማዋል መንገድ እየተሰራ መሆኑን መናገር ማሰራቸው ይታወሳል። ኢሳያስ አፈወርቂ አብርሃ አሰብ ወደብ ላይ ሆነው ለሲጂቲኤን በሰጡት ቃለ መጠይቅ የአብይን ተስፋ አረጋግጧል። 2012 ዓ ም በኢትዮጵያ መንግስትና በህወሓት መካከል ፍጥጫው የናረበት ነበር። ዘ ኒውዮርክ ታይምስ በአንድ ዘገባው በዚያ ጊዜ የአብይና ኢሳያስ አይቀሬውን ጦርነት አስመልክተው ከ20 ጊዜ በላይ የተገናኙ ተወያይተዋልም ሲሉ ጽፏል። የተፈራውም ጦርነት ጥቅምት 24 2013 ዓ ም ሲፈነዳ ኢሳያስ አፈወርቂ አብርሃ በቀጥታ የጦርነቱ ተሳታፊ አልነበሩም። እንደ ጀነራል ባጫ ደበላ ያሉ የዚያ ጦርነት ተሳታፊዎች እንደሚሉት ከሆነ ግን ህወሀት ወደ አስመራ ያስወነጨፋቸው ሚሳይሎች ኤርትራን ጋብዘው ወደ ጦርነት አስገብተውታል በሂደትም የኤርትራ ጦር ትግራይ ክልል ውስጥ ገብቶ በኢትዮጵያንና የሰብአዊ መብት ጥሰቶች ሲፈጸም እንደነበረ ዘገባዎች ወጡ በጉዳዩ ዙሪያ ከጻፉት መካከል ሌትናል ጄኔራል ዮሐንስ ገብረ መስቀል የኤርትራ ጦር መበሳጨት የጀመረው ኢትዮጵያ ህወሀትን አሸንፎ ወደ መቀሌ ሲገቡ ሻዕቢያ በመከላከሉ ነው ይላሉ ጦርነቱ ለድፍን ሁለት ዓመታት እየሞቀና እየቀዘቀዘ ቀጥሎ በጥቅምት ወር 2015 ዓ ም የፕሪቶሪያው የሰላም ስምምነት የመጀመሪያውን የዓለም ጦርነት እንዳስቆመው የቨርሳይለስ ስምምነት ለሌሎች ጦርነቶች መነሻ ሆነ። በአንድ በኩል ከኢትዮጵያ መንግሥት ጋር ወግኖ ህወሓትን ሲያጠቃ የነበረው ራሱን ፋኖ ብሎ የሚጠራው ኃይል በመንግስት ላይ እንዲያመፅ ሆነ። በሌላ በኩል ለአምስት ዓመታት ከኢትዮጵያ መንግስት ጋር በአንጻራዊ ፍቅር ውስጥ የቆየውን ሻቢያ ወደ ቀድሞ የኢትዮጵያ ጠላትነቱ መለሰው። ጠቅላይ ሚኒስትር አብይ አሕመድ በቅርቡ በህዝብ ተወካዮች ምክር ቤት ኤርትራን አስመልክተው ሲናገሩ ሻቢያዎች የተጣሏቸው ህወሓትን ለምን ሳንጨርስ ተው ነው ብሎ እንደሆነም ገልጸዋል። ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላቸው እንደሆነ ፕሪቶሪያ ነው በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ይሄ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አሉና አቆምን። በዝምታና መኮራረፍ ውስጥ የሰነበተውን የሻዕቢያና ብልጽግናን ግንኙነት ወደ ላይ የለጠበ የቀየረው በ2016 ጥቢ ወራት ከጠቅላይ ሚኒስትር አብይ አሕመድ የተሰማው ቀይ ባህር የሕልውና ጉዳይ ነው የሚል አገላለጽ ነበር። ጥቅም ላይ የዋል አይደለም እኛ ቁጥራችን እያደገ ነው። በዚህ ምክንያት እንፈራለን። ፍራቻውን ምን አመጣው ያላችሁ እንደሆነ ቅድም እንዳልኳችሁ ነው። ይሄ ለኢትዮጵያ የኤግዚስተንስ ጉዳይ ነው፣ ቅብጠት አይደለም። ላለፉት ሁለት ዓመታት የአዲስ አበባና የአስመራ ግንኙነት የቃላት ፍጥጫውን ጨርሶ ወደ ጡጫ ለመሸጋገር ጫፍ የደረሰ መስሏል የሚሉም አልጠፉም። በዚህ ሰሞን በመላው ዓለም ካሉ የኢትዮጵያ ኤምባሲዎችና ከውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የተደመጡ የሰላም ጥሪ ደግሞ የጦርነት ወሬዎቹን አቀዝቅዟቸዋል። ከኢትዮጵያ ወገን የሰላም ጥሪዎች ቢበረክቱም የኤርትራ ባለሥልጣናት ግን ባሉበት የከረረ አቋም መቀጠላቸውም ይነገራል። ይህ የአስመራ ባለሥልጣናት አለመለሳለስ ደግሞ አሰብን አጥብቃ ለምትፈልገው ኢትዮጵያ መሰናክል ስለሚሆን ሰላሙን ሙሉ እንደማያደርገው እየተነገረ ይገኛል። ይህ ወሬ ፕላስ ነው።